የቤተሰብ ማጠናከሪያ ፕሮግራም ሥርዓተ ጾታን እንደ አንድ ትኩረት አድርጎ የሚሰራ የሕፃናት የአካል ጉዳተኞችና የአረንጓዴ ልማት ጉዳይ ትኩረት ሰጥቶ እየሰራ ይገኛል። ኤስ.ኦ.ኤስ የሕፃናት መንደር ፕሮግራም ሀዋሣ የሕፃናትና የሴቶች ጥቃት፣ በአካል ጉዳተኞች ላይ የሚደርሱ የተለያዩ ችግሮችና ማግለሎች ማግለሎች የባለድርሻ አካላት በተሳተፉበት መፍትሄ እንደሚያመጣ የሚዲያ ባለሙያዎች የግንዛቤ መፍጠሪያ ፕሮግራም ላይ በመገኘት ሀሳብ የሰጡት አቶ ገብሬ መለሰ ናቸው። ችግሮቹን፣ መንስኤዎቹን አጉልተው በሚዲያ የማሳየት ስራ ላይ እነሱ ምን ድርሻ አላቸው የምሉ ጉዳዮችን ማውራትና እነኚህን ችግሮች ደግሞ ለተለያየ ማህበረሰብ አካል ለማድረስ ቋንቋ ራሱ ሲጠቀሙ ቋንቋቸው ራሱ የሰብአዊ መብቶችን መሰረት ያደረገ መሆን አለበት። አንድ ህፃን ተጋላጭ ህፃን ሲባል ማንም ህፃን ያለ ወላጅ የተወለደ የለም ለምሳሌ ስለዚህ ህፃናቱን ሲዘግቡ ራሱ ከቋንቋ ጀምሮ ለማስተማር ብዙ ህዝብን ለመድረስ ጥሩ ምቹ ሁኔታ ስላላቸው ከነሱ ጋራ ለመስራት ታስቦ የተዘጋጀ ነው። የአካል ጉዳተኞች አካቶ በዓለም አቀፍና በአገር አቀፍ ያሉትን ህጎች በተመለከተ በሚፈለገው ልክ ለአካል ጉዳተኞች መረጃውን ለማድረስ ከሚዲያ አካላት ጋር ውይይት ማድረጉ አስፈላጊ መሆኑን የገለጹልን ደግሞ አቶ አሸናፊ ሙሴ ናቸው። ሰፊ ነገሮች በተለይ የህጻናት ጥቃትና እንደዚሁም የሴቶች የአካል ጉዳተኞችን አካቶ እና በአካል ጉዳተኞች እንደዚሁም ደግሞ በሴቶችና ህጻናት ላይ የወጡ ዓለም አቀፍና በሀገራችን የወጡ ህጎች ላይ ነው። ከዚህ አንጻር በምናይበት ጊዜ እንግዲህ አብዛኛው ያው የሚዲያም ደግሞ መረጃ ተደራሽነት ላይ ያሉ ጋፖች ምንድን ናቸው የሚለውን በተለይ መረጃው እንዴት አድሬስ ማድረግ ይቻላል ወይም ተደራሽ ማድረግ ይቻላል የሚለውን በስፋት የተነሳው ና ኤስኦኤስ የህጻናት መንደር ፕሮግራም አዋሳ በቤተሰብ ማጠናከሪያ 456 ህጻናት፣ 10 ሴት ወጣቶች፣ 139 ቤተሰብ በታቦር ክፍለ ከተማ በጢልቴ ቀበሌ ድጋፍ ያደርጋል። በሚዲያ አካላት የተበደሉ የህብረተሰብ ክፍሎች ድምፅ ለማሰማት መረጃውን በስፋት ለማድረስ አስፈላጊነቱን ያስረዱን አቶ ምስጋናው ኃይሉ ናቸው። የተጎዱ የህብረተሰብ ክፍሎችን መስሪያ ቤቱ ከተሰጠው ስልጣንና ኃላፊነት አንጻር ማካተት ተጠቃሚነትን ማረጋገጥ ግብ ጥሏል። ይሄ ግብ ግን መቼ ነው መከታተል የሚቻለው ማየት የሚቻለው መቆጣጠር የሚቻለው መገምገም የሚቻለው እና ውጤት ማምጣት የሚቻለው የሚለውን ነገር በየዘርፉ የምንሰራ እንኳን ቢሆን ውጤቶችን በሚዲያ መዘገብ ደግሞ ውጤት እንዲመጣ ደግሞ ከሚዲያ ጋር መስራት በፆታ እኩልነት ላይ እንዲሰሩ እንፈልጋለን። የሴቶችና ሕጻናት ጉዳይ ለህብረተሰቡ በስፋት ተጠቃሚ እንዲሆኑ የውይይቱ አስፈላጊነት ያስረዱት ወይዘሮ ወንጌላዊት ግርማ ማህበረሰቡ መብቱን በግልጽ እንዲያውቅ በመረጃ ተደራሽነት ሊደገፍ ይገባል ብለዋል። ህብረተሰቡ እንዲጠቀም ለማድረግ በሚዲያ ሽፋን ተሰጥቶ ህብረተሰቡ እንዲያውቁ ማድረግ ግዴታ ነው። ህብረተሰብ የተሰጣቸውን መብት የፆታ እኩልነትን የአካል ጉዳተኞች ተጠቃሚነትን እንዲሁም ደግሞ አካታች የሆኑ ጉዳዮች ላይ አካል ጉዳተኞችን መሳተፍ አለባቸው፣ ሴቶችና ህጻናትን መሳተፍ አለባቸው። ይህንን ጉዳይ ደግሞ ህብረተሰቡ በይፋ ካላወቀ እጅግ በጣም ችግር ነው የሚሆነው። ወላጅነት ለማህበራዊ ቅቡልነት የሚል ሳምንታዊ ፕሮግራም ኤስ.ኦ.ኤስ የህጻናት መንደር እንዳለው የጠቆሙት አቶ ደሱ ዘለቀ መሰል ልምዶች በስፋት ለህብረተሰቡ ቢቀርቡ የጎላ መሆኑን ይናገራሉ። ይሄ ማስ የምንለው ብዙሀኑን ተደራሽ የሚያደርገው ሚዲያ ነው እና በሚዲያው እንደዚህ አይነት ፕሮግራሞችን ማስፋት ብንችል የቡና ጠጡ ፕሮግራሞች አሉን። ወላጅነት ለማህበራዊ ቅቡልነት የሚሉ ፕሮግራሞች አሉን በየሳምንቱ የሚካሄዱ ባሎች፣ ሚስቶች፣ ልጆች የሚሳተፉበት እንደዚህ እንደዚህ አይነት ፕሮግራሞችን ወደማ ብዙሀን መገናኛ ቢቀርቡ ምናልባትም ለቀበሌው ብቻ አይደለም ለክልሉም፣ እንዲሁም ለሀገር መትረፍ የሚችሉ ናቸውና ጥሩ ጥሩ ተሞክሮችን አውጥተን ብንሰራባቸው የበለጠ ጠቃሚ እንሆናለን።